በማዕከላዊ ኢትዮጵያ ክልል በአምራች፣ በፋይናንስ፣ በሸማችና በተፋሰስ ልማት ዘርፍ የተሰማሩ በርካታ የህብረት ስራ ማህበራት ይገኛሉ። የህብረት ስራ ማህበራት በሀገር ኢኮኖሚ ላይ አበርክቷቸው ከፍተኛ ነው ያሉት ከጣቢያችን ጋር ቆይታ ያደረጉት የማዕከላዊ ኢትዮጵያ ክልል ህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎዴቦ በግብርና ሜካናይዜሽንና ግብአት አቅርቦት ሀብት በማመንጨት ኢንቨስትመንትን በማስፋፋትና የስራ ዕድልን በመፍጠር እንዲሁም በሌሎችም ዘርፎች የህብረት ስራ ማህበራት ሚና ከፍተኛ መሆኑን ገልጸዋል። የተለያዩ ኢንቨስትመንቶች ውስጥ የገቡ የህብረት ስራ ዩኒኖች አሉን። የህብረት ስራ ማህበራት አሉ። እነዚህ ማህበራት አንዱ ቫልዋድ እያደረጉ ነው። ወደ ግብርና ምርቶች ማቀናበር ይገባዋሉ። ስለዚህ ይሄ ሁሉ ወደ ኢንቨስትመንት ነው እየገባ ያለው። አንዱ ሚናቸው ሀብት በመፍጠር ገቢ በማስገኛት፣ ሌላቸው ሌላኛው ሚና ነው ማለት ነው። ስራ እድል በመፍጠር እንደዚሁም ለዜጎች የተረጋጋ አካባቢ ኢኮኖሚያዊ፣ ማህበራዊ ሁኔታ ምን እንዲረጋጋ ከማድረግም፣ ሁለተኛ ለዜጎች ስራ እድል ይፈጥራሉ፣ ድህነትን ይቀንሳሉ። ይሄኛው አንደኛው ሚናቸው ነው ማለት ነው። ስለዚህ በአጠቃላይ የህብረት ስራ ማህበራት ሚና ከገባ በላይ ነው ሲባል እነዚህን በማይክሮ ኢኮኖሚ የአካባቢን እድገት የአካባቢን ኢኮኖሚ በማሳደግ ብቻም ሳይሆን የትልቅ ትላልቅ የሆኑ ስራዎችን በመስራት የህብረተሰቡ ተጠቃሚ እንዲሆን እያደረጉ ያሉበት ሂደት ነው ያለው። ክልሉ ያሉ ህብረት ስራ ማህበራት ከቁጥር በዘለለም ተወዳዳሪና አቅም ኖሯቸው በገበያ ላይ ዋጋ የሚወስኑ እንዲሆኑ ህብረት ስራ ማህበራትን ሪፎርም የማድረጉ ስራ ወደ ተግባር መግባቱን የተናገሩት ዋና ዳይሬክተሩ በዚህም መነቃቃት መፍጠር መቻሉን ጠቅሰዋል። በደረጃ ለየናቸው የተሻሉ ህብረት ስራ ማህበራት አሉ፣ ደግሞ ድጋፍ የሚፈልጉ አሉ። ቀጣይ ብዙ የሚያሰሩ ስራዎች አሉ። ያ ማለት ምንድን ነው? የሁሉንም ህብረት ስራ ማህበራት ህብረት ስራ መባል የለበትም። ባሉበት ቦታ መመዘን አለባቸው። ተመዝኖ ውጤታማ የሆኑ አሉ ስለዚህ የእነሱንም ተሞክሮ ለማስፋት በክልላችን በዚህ ዓመት መረጃ የማጥራት በትክክለኛ ግለሰብ አባል በሀብት ደረጃም ጭምር ላይ የመለየት ስራ ነው የተሰራው። በዚህ መነሻ የአንድ ነጥብ ስምንት ቢሊየን ብር ካፒታል ያፈሩ ህብረት ስራ ማህበራት አሉ። ስምንት መቶ ሰማኒያ ሶስት ሚሊየን ብር ቁጠባ ያሰባሰቡ ህብረት ስራ ማህበራት ናቸው። በአጠቃላይ የአባላቱን ብዛት ስምንት መቶ ዘጠና ሶስት አባላት ያሏቸው ህብረት ስራ ማህበራት ነው ያሉት። እነዚህን ህብረት ስራ ማህበራት ወደ ተሻለ ደረጃ ለማቁመና ለማድረስ በክልላችን በጀመርነው ሪፎርም አቅም የሌላቸውን መቀጠል ማይችሉትን ሰብሰብ አድርገን ወደ 61 ህብረት ስራ ማህበራትን ወደ ስድስት መልሶ ማደራጀት ስራ ሰርተናል። እነዚህ አምስት ዩኒኖች ወደ ሁለት የመጡበት ሂደት ነው ያለው። በሪፎርሙ የህብረት ስራ ማህበራትን ቁጥር በመቀነስ አቅም እንዲኖራቸው ከማድረግ ባለፈም በተማሪ የሰው ኃይል እንዲመሩ የማድረጉ ስራ እየተሰራ ነው ብለዋል። በሪፎርማችን የለየ ነው አንዱ የአመራር የአደራጀት የአሰራር ችግሮች አሉ። እነዚህን ችግሮች ለመፍታት አመራሩ መልሶ የማደራጀት ስራ ጀምረናል፣ እያደራጀን ነው። አመራሩ መልሶ ራሱ በውጤታማ የሆነ አመራር በተማሪ የሰው ኃይል እንዲመራ፣ አሁን ለምሳሌ መቀናበሪያ ውስጥ እየገቡ ናቸው። በዘርፉ እውቀት ያላቸው ባለሙያዎች ሊደግፉ ይገባል። ራሳቸውን በተማሪና በሰለጠነ ሰው ኃይል የዘርፉን ሊደግፍ የሚችሉ ስምንቱ ማቀናበሮች ያ በመፍጠሩ አንዱ ትልቁ የአርሶ አደሩ ምርትና ምርታማነት እንደዚሁም እሴት ጨምሮ በመሸጥ አንድ የአርሶ አደር ተጠቃሚነትን ያረጋግጣሉ። በሂደቱም ደግሞ ስራ እድል መፍጠር አለባቸው። ይህን የሚያደርገ ደግሞ የሰው ኃይል ያስፈልጋል። በዘርፉ እውቀት ያለው የዘርፉ የሰለጠኑ ባለሙያዎች አሰማርተው ቀጥሮ የሚያሰሩ ህብረት ስራ ማህበራት አሉ። ኤክስቴንሽን አገልግሎትንም ጭምር እየሰጡ ያሉበት ደታል። ይህ ማጠናከር ያስፈልጋል። በማዕከላዊ ኢትዮጵያ ክልል የተጀመረው የህብረት ስራ ማህበራት ሪፎርም በ2018 በጀት ዓመትም ተጠናክሮ ይቀጥላል ያሉት የክልሉ ህብረትስራ ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎዴቦ በደረጃ ተለይተው ወደኋላ የቀሩትን ወደ ተሻለ ደረጃ ማምጣት፣ ከሰንበት እስከ ሰንበት ገበያ ላይ ሚናቸውን ማሳደግ ወደ ውጭ በሚላኩ ምርቶች ላይም ድርሻ እንዲኖራቸውና ሌሎችም ተግባራት በአዲሱ በጀት ዓመት ይሰራል ብለዋል። የተጀመሩ የማቀናበሪያዎች በተለይ እሴት ጭማሪ ስራ ላይ ይህንን በክልላችን ምንም አይነት ብድር ሳይወሰድ በራሳቸው በአርሶ አደሩና በህብረተሰቡ የተገነቡ አሉ። እነዚህን አጠናክሮ ማስቀጠል ነው። ከዚህ ቀደም ከሌሎች አካባቢዎች ከውጭ የሚገባ ሲገባ የነበረውን ወተት በራሳቸው በክልሉ ያሉ ህብረት ስራ ማህበራት እንዲያቀናብሩ ተደርጓል። ያንን ማቀናበሮችን ውጤታማነት መጨመርና ማሳደግ ያስፈልጋል። ይሄ አንደኛው ግባችን ነው። ሌላኛው ግብርናውን ማዘመን ነው። የግብርና መካናይዜሽን ስራዎች ተጀምሯል። በሪፎርሙ በርካታ ህብረት ስራ ማህበራት በተለይ ትራክተር ባለቤት ሆነዋል። ኮምባይነር እያስገቡ ናቸው። እነዚህ ህብረት ስራ ማህበራት ድጋፍ ይፈልጋሉ። ያ ደግሞ ግብርናውን ዘላቂ እንዲሆን ለማድረግም ምርታማነትን ለመጨመር ብክነትን ለመቀነስም አማራጭ የሌለው ጉዳይ ስለሆነ ይህንን የማጠናከርና የህብረት ስራውን በጣም አቅም ያላቸው ጠንካራ ህብረት ስራ ለመፍጠር ጥረት እያደረግን ነው።